ከማይረባ ቀልድ በኋላ ላይ ዋጋ ያስከፍላል። ና ሁኔች ልጅ እንደ የሰረቀ ይመስላል፣ ግን ለቪዲዮ ማለት ነው። ያጋጠማት አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራቸው ቢንቱ ሳይቶ ቻናል ተከታታዮች እንዴት ናቸው? ደህና ናቸው ይበያላችሁበት ሰላማቸው ይብዛ ላይክ፣ ሼር እያደርጋችሁ ተከታተሉኝ ማለት ነው። መግቢያ ላይ እንዳሳየኋችሁ እንዴት ወገናችን እንግዲህ ቲክቶክ ላይ በጣም ብዙ ነገር ይሰራልና፣ የሆነ እየሰረቀች ምናምን ነገር ማለት እሷ ለቀልዷ ነው፣ ግን እየሰረቀች የሆነ እንትን እያለች ቪዲዮ ሰርታ ለቃለ ማለት ነው፣ ቲክቶክ ላይ እና አረቦቹ እዛ ኮመንት ላይ ያሉትን ጉድ ብትሰሙ ሀበሾቹስ ይስቃሉ እንደ ቀልድ መስሏቸው። ግን እኛ ሁል ጊዜ እንደዚህ የምናረግ እንደዚህ የምንሰርቅ ነው የሚመስላቸው። እና እንደዚህ አይነት ነገር የምትቀልዱ ሰዎች ያኔ ቪዩ ለማግኘት ብቻ ብላችሁ ያልሆነ ነገር ከመስራት ተቆጠቡ ማለት ነው። ምክንያቱም የእውነት የምናደረግ ነው እነሱ የሚመስላቸው እና የኛ ለካ እኛ ያስቀመጥነውን ነገር ባዶ ሆኖ ማገኘው እኔ ያስቀመጥኩት ነገር ባዶ ሆኖ የማገኘው ለካ እንደዚህ እየሰረቁ ነው። የሀራሚየ ምናምን ነገር ይላሉ ማለት ነው ኮመንት ላይ ሰው። እንዴት ነው በገዛ እጁ የራ እንግዲህ የተሰጣት ሊሆን ይችላል፣ ግን ማንኛውም ሰው አያምንም። ምንም ገባችሁ አይደለ? ይቺ ባለቤቷ የቤቷ ባለቤት እንትን ልታመን ትችላለች፣ ግን ማንኛውም አረብ ሊያምናችሁ አይችልም። ደግሞ በጣም ሀይለኛ ቪዲዮ አለው እና እንደዚህ አይነት ነገር አትስሩ ማለት ነው። ራሳቸውን ቀለል የሚያደርግ ነገር አትስሩ። እንደገና ደግሞ ሴት ቤቱ ራሱ ሰታሽ ባይሆን ይሄ ምግብ ሁልጊዜ የምሰርቅ ነው የሚመስላት። የቀልድ አይመስራት፣ ማንም አይረዳሽም። እኛ ስሽ ተረድተንሻል፣ ግን አረብ ቤት ሆናችሁ እንደዚህ አይነት ቀልድ የምትቀልዱ ማንም አይረዳችሁም። አረቦቹ አይረዷችሁም። እና እንደዚህ ራሳችሁን አታርክሱ፣ እኛንም አታቅልሉን ማለት ነው ኢትዮጵያዊ ይሰርቃሉ ምናምን ልታስብሎን ነው እንዴ? እንደዚህ ሀራቢጥ ቪዲዮ የምትሰሩብን እና የምር በጣም ይደበራል ወላህ። እኔ እንደዚህ አይነት ነገር ቪዲዮ ባትሰሩ መልካም ነው ብዬ አስባለሁ። ሆኜ ኮመንት ላይ ብዙ አረቦችን ስላየሁኝ ነው እንትን ሲሉ ማለት ነው እየተቀላለዱ ምናምን ነገር። ይሄ ለካኔ ያስቀመጥኩት ባድ ሆኖ ማገኘው እየሰረቀችው ሸቃለቲ ለካ ሀራሚዬ ምናምን እያሉ እንትን እያሉ እናንተ በምትቀልዱት ቃል እናንተ ቲክቶክ ላይ በምትዘሉት ሌላው ምንም ቲክቶክ የማያቅ ወጥቶ የማያቅ ስለዚህ ነገር እንትን የሌለው ይጎዳል ማለት ነው። አማና የላቸውም። አማና ሊኖራቸው አይችልም አረቦቹ ማለት ነው። እንደዚህ አይነት ነገር ሲያዩ፣ ሁላችንም እንደዚህ ነው የምንመስላቸው። እና ከእንደዚህ አይነት ነገር ራሳችሁን ቆጥቡ ማለት ነው። ያኔ ብዙ መጫወቻ ማለት አለ። ብዙ በብዙ ነገር መጫወት ይችላል ትችላላችሁ እኮ። ግዴታ ስርቆት ነው እንዴ? ለቀልድ ለሚሆን ይደብራል። ይሄ ስልቆቱ ማለት በጣም የሚደብር ነገር ነው። የእውነት ነው የሚመስለው። አሁን አንቺ ለቀልድ እና ቪዲዮዬን፣ ጋይስ ላይክ እያረጋችሁ ሰብስክራይብ ማርጉኝ ሼር ማርጉልኝ ማለት ነው። ያው ቻናሌ ብዙ ጊዜ ስለቆየሁበት ገና እየተንቀሳቀሰ ነው። ኢንሻአላህ ይንቀሳቀሳል ብዬ ተስፋ አድርጋለሁኝ። ያው በደንብ እየሰራሁ አይደለም እንጂ በደንብ በሰራ ይንቀሳቀሳል ማለት ነው። እና አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ እንደገና ደግሞ ሼር አድርጉልኝ። ያኔ ምንም የሚቀንስባችሁ ነገር የለም። ስልካችሁ አይሞላ መቸስ እና አበረታቱኝ እላችኋለሁ። እንደ ሀገሬ ልጆች እዚህ ድረስ ተከታተላችሁኝ፣ አመሰግናለሁ። ምክሬን ግን ሜዳ ላይ እንዳታፈሱ። በተለይ ትክታክ የምትጠቀሙ ሰዎች እንደዚህ አይነት ነገር አትስሩ። ብንባካችሁ እስከኛው ነው፣ እያሳማችሁን ያላችሁት ማለት ነው። እኛ ልክ እንደምንሰርቅ ምናምን፣ ሁሉም ሀበሻ እንደዚህ ነው የሚመስለውና። እንደዚህ አይነት ቪዲዮ አትስሩ ማለት ነው። ስንት መቀለጃ ሞልቷል። በዛ ቀልዶ መቀለድ ከፈለጋችሁ፣ ካልሆነ ደግሞ በሌላ ነገር ስሩ። ምንድን ነው እዚህ ላይ መንጠልጠል? ገና ለገና ሀበሻ ሀበሻዎቹስ ይስቃሉ። ምንም የሚያስቅ ነገር የለም። ይሄ በነገራችን ላይ በጣም የሚያሳፍር ነገር ነው። ያኔ ላይ እይታ በጣም ይደብር። አልገባቸው አይደለም? የእውነት ነው የሚመስላቸው እና አረቦቹ በጣም እየተሳቁ እየተሳለቁ ነው ያሉትና፣ ስማችንን ደግሞ በሌብነት ደህና አርፈናል አልሐምዱላ። እንደዚህ ሀበሻ በክፉ ነገር ተነስቶ አያውቅም በዚህ ስንት አመት ማለት ነው። እና ደህና አረፍ ያልነውን ደግሞ እንደዚህ ላይባ ናቸው ምናምን፣ በእንደዚህ አይነት ነገርኛ አንታወቅም እሺ። እና እዚህ ድረስ ተከታተላችሁ፣ አመሰግናለሁኝ። ላይክ ሸር፣ ሰብስክራይብ ስለምታደረጉኝ አመሰግናለሁ። ወዳገሬ ልጆች ወዳችኋለው።